ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች የወፍ ጎጆ ድራማን ይዤላችሁ መጥቻለሁ እንድትከታተሉኝ በአክብሮት ጋብዛለሁ መልካም ቆይታ ሳዲክ የዶኑሽን ነገር መቀበል እየከበደው በመጨረሻም ተናዶ እሷንም ይዞ ለመምጣት ወደ ገጠር ከአቶ ኦዛር ጋር ሆነው በፍጥነትም ይደርሳሉ። ዶኑሽ ባለችበት ከሶመር ጋር ተስማምተው በሌላ በኩል ለመሄድም ከጫፍ ደርሳለች። ሳዲክ ቦታው ላይ እንደደረሰ ከመኪናውም ይወርዳል። ወደ ቤት ለመግባት በፍጥነት እየተራመደ ባለበት በድንገትም ዶኑሽ ከቤት ስትወጣ ይመለከታታል። በፍጥነትም ይደበቃል። እሷን ተከትለው ሶመርና እንዲሁም ደግሞ አያቷ ወደ ውጭ ይወጣሉ። አያቷ እየተሰናበተች ነው። ዶኑሽን ለዶኑሽን የሚሆን ስጦታ እያነሳችም ታሳያታለች። ይህንን አድርግ የኔ ልጅ የኔ ተወዳጅ፣ ፈጣሪ ይማርሽ የኔ ልጅ፣ ስቃይሽን፣ ሀዘንሽን በሙሉ ያርቀልሽ፣ መልካም ጉዞ ይሆንልሽ የኔ ልጅ፣ ደናውኝ የኔ ልጅ፣ ፈጣሪ ይማርሽ፣ ፈጣሪ በፍጥነት እንዲመርሽ ነው የምፈልገው ልጄ እያለች ስትናገር፣ በዛፍ ከለላ ሆኖ ሳዲክም አባቷ እየተመለከተ ነው። ሶመር የዶኑሽን ሻንጣ አዘጋጅቶ ጨርሶም እየተመለከታቸው ነው። ኦዛርም በረጅሙ እየተነፈሰ የአባቷን የሳዲቅን ሁኔታ እያየ ነው። የተሰጣትን ስጦታን አንገቷ ላይ ዶንሽም ታስራለች። የኔ ልጅ እንዳረሽኝ አደራሽን፣ እንዳረሽኝ እንደ ደረስሽም ደውይልኝ፣ መቼም ቢሆን መደወል ይኖርብሻል ልጄ፣ መልካም ዜናን ነገሪኝ ባክሽ። አያቴ፣ የኔ ተወዳጅ አያት እያለችም ዶንሽ ታቅፋታለች። ምንም አልሆን ምድን አለሁ ምንም አልሆንም፣ ቃል እገባልሻለሁ አያቴ፣ ምንም አልሆንብሽም። በሂጂ እንግዲህ፣ ሰዓቱ እየረፈደ ነው። ሂጂ በቃ። እየተራመደች ዶኖች ትሄዳለች። አሁንም ቢሆን ሳዲክ እየተከታተለ ነው። ወንድም የሶመር ቃል ግባልኝ። ስለዚህ ህመም ስለኒ በሽታ ማንም ሰው እንዲያውቅ አልፈልግም። ይሄ እንዳይሆን ቃል ግባልኝ። በተለይ ደግሞ አባዬ በፍጹም እንዲሰማ አልፈልግም። አባቴ እንዲሰማ አልፈልግም። ሳዲክም ይህን እየሰማ ራሱን መቆጣጠር ይከብደዋል። ያለቅሳል። ምንም ችግር የለውም። ቃል እገባልሻለሁ። እኔ ለማንም አልናገርም። አባዬ በጣም ያዝናል። አባቴ ይረበሽብኛል። ይሄ ብቻ አይደለም ያብድብኛል። እሱ ደግሞ ይህንን ነገር ሰምቶ እንደዛ እየሆነ ከተመለከትኩት እኔ መሞቴ አይቀርም። ዝም በይ ዝም በይ አንቺ ልጅ፣ እንደዚህ አይባልም። አሁን እንሄድ ዝም ብለሽ እንሄድ እያለም ሶመርም ያቅፋታል። እሷን እያቀፈ ዞር ሲል ሶመርም ሳዲክን ይመለከተዋል። ሶመርም ይደነግጣል። በምልክትም ሳዲክን ይጠቅሰዋል። ሶመርና ሳዲክ ይግባባሉ። አሁን ወደ ሐዘን ምናምን የሚባል ነገር የለም። ዶኖሽ ፈገግ እያልን በጣም ደስ እያለን ወደ መኪናችን ገብተን እንሄዳለን። አያቷንም ለመጨረሻ ጊዜ ዶኖሽ ትሰናበታለች። ልጁ እንዳትመለከተው ሳዲክም ወደ መኪና ውስጥ ገብቶ ይደበቃል። በመጨረሻም ዶኖሽ ወደ ቤት እንደደረሰችም በሩን ስታንኳኳ አገስቷን በሩን ትከፍታለች ስትመለከታትም ከዶኑሽ ጋር ሲተያዩ በጣም እየደነገጠችም እንባዋ ቀረር እያለ አክስቷም ትናገራለች። የኔ ልጅ፣ የኔ ልጅ፣ ዶኑሽ፣ አክስቴ እየተባባሉ ይጠቃቀፋሉ። ሶመርም በጣም ደስ ይለዋል። በሌላ በኩል ካርታል ከቱርካን ጋር እራት ለመብላትም ምግብ እያዘጋጀች ባለበት ስልኳን መጥራት ይጀምራል። ስልኳ ሲጠራ ካርታልም ዞር እያለ ቱርካንን ይመለከታታል። ቱርካንም ትደነግጣለች። ስልኩንም ላለማንሳት ትዘግባለች። ካርታልና ቱርካንም ይተያያሉ። የቱርካን ልጅም ትናገራለች። አጎቴ ካርታል ሬውን ልተመልከት፣ አሳውን አዘጋጅቸዋለሁ። በጣም የሚያምር አሳ፣ እስኪ ልመልከት። የሰራሹን እንዴት ደስ ይላል! ይጣፍጣል። በጣም ጎበዝ ልጅ እየተባባሉ ካርታልና የቱርካን ልጅም እየተጫወቱ ፈገግ ይላሉ። ይሁንና ግን ሶመር ከደወለላ በኋላ ቱርካንም ዝም ብላ ስለነበረ ልጇም ግራ እየተገባች፣ እማዬ የተናደሽብኛል እንዴ? የኔ ልጅ ለምንድ ነው የምናደድብሽ? ለምንድ ነው ታዲያ የማትጫወቹ ከኛ ጋር ማስቂው ለምንድ ነው? ነይ የኔ ልጅ ቆይ ልቀፍሽ። እጅሽን ታጠቢና እዚህ ጠረጴዛው ጋር ትቀመጫለሽ፣ እራትሽንም ትበያለሽ። ቶሎ ቤት ታጠቢና ኔ ካርታልም ይናገራል። ምንድነው እሱ ተበሳይ ተሻል ማለት ነው። አባትሽ ይኸውልሽ፣ አባትሽ እኮ የተናደደው ለምን መሰለሽ? በዱርሽ ምክንያት ነው። እሷ ስላልመጣች ከጎኑ ስላልሆነች ተበሳይ ተገልጧል በሱ ደግሞ አንቺ መናደድ የለብሽም። አባቷ እኮ ነው ለእሷ ስለሚጨነቅ ነው ለዛ የተናገረሽ። እኔ የምለው ግን ቆይ ካርታል፣ ዶኖሽ በዚህ ሁኔታ ውስጥ ሆና ምን ለመናገር ፈልገሽ ነው? እማዬ መጥቻለሁ፣ እጄን ታጥቤ መጣው፣ እያለችም ወሬያቸውን ታቋርጣለች። ምን እያልሽን ያለሽው ንገሪኝ እንጂ ቱርካን ዶኑሽ በዚህ ሁኔታ ውስጥ ካለች ምንድን ነው እሱ። በዚህ መሀልም በር ይንኳኳል። ምንም ችግር የለውም፣ ቱርካን ፊጋን ነው የምትሆነው። ልጅሽ ደፍኒ ጠርታት ነበረ ራተኛ ጋር ብይ ብላታለች፣ ለዛ ነው። በጣም ጥሩ፣ በቃ ካርታል እንኳን ደህና መጣች። አሳውን አንተ እንዳያር ተከታተል፣ እኔ በሩን ገፍታለሁ፣ እያለችም ቱርካን ትሄዳለች። በሩን እያንኳኳ የነበረው ግን ፊጋን ሳትሆን ሶመር ነበረ በመስተዋወትም በሩን ከመክፈቷ በፊት ቱርካንም ስትመለከት የመጣው ሶመር መሆኑን ካወቀች በኋላ በጣም ተደነግጣለች። ፊቷም ይረበሻል። ይህን እየተመለከተ ሶመርም ግራ ይጋባል። በሩን ከፍታ ቱርካን ሶመርን ከማስገባት ይልቅ ወደ ውጭ ትወጣለች። ምን ትሰራለህ በዚህ ሰዓት? ሶመር ምን ልትሰራ መጥተህ ነው? በዚህ ሰዓት ለምን መጣህ ነው የሚባለው ወይስ ምንድን ነው? እንደፈለክ መተርጎም ትችላለህ። አሁን ከዚህ መሄድ ትችላለህ። መጀመሪያ የመጣሁበትን ምክንያት ብታዳምጭ ይሻላል። ምንድነው ማዳምጠ? ምንድን ነው ማዳምጠ? ንገረኝ። ይኸውልሽ ቱርካን አዳምጭኝ? አንድ ነገር እያሰብሽ ከሆነ በእውነት ተሳስተሻል። የእህትሽን መታመም ተከትሎ እሷን ከለላ አድርጌ አንቺን ለማግኘት ወይም ደግሞ ከአንቺ ጋር ለመሆን እየሞከርኩ ከመሰለሽ በጣም ስለተሳሳትሽ ከዚህ በኋላ መራቅ እችላለሁ። እኔ ምክንያቱም እኔ እህትሽን ልክ እንደ እህቴ ስለማያት ነው እንጂ ከአንቺ ጋር ግንኙነት ለመመስረት እሷን ተጠቅሜ እንደዛ አስቤ አይደለም። ስለዚህ ሁሉንም ነገር ማቆም ይችላለሁ። እየተባባሉ ሲያወሩ በርቀትም ካርታል ቤት ውስጥ ሆኑ ድምፅ መስማት ይጀምራል። ነገሩን አታራዝም መናገር የምትፈልገው ነገር ተናገርና ሂድ። ምናልባት ብልሽ ስልክሽ እንኳን አንስተሽው ቢሆን ኖሮ እዚህ አልመጣም ነበር በዚህ ሰዓት። ለማንኛውም እህትሽ መጥታለች ወደዚህ። ሄጃም ጥቻታለሁ። እህትሽ እንደሆንሽ አሁን ከአባቷ ጋር ነቻለችው ይመስለኛል። ይህንን ማወቅ ላንቺ ሰላም ይሰጥሻል ብዬ ስላሰብኩ ነው የተናገርኩት። የዚህን ጊዜ ፊቷ እየተቀየረ ቱርካንም በጣም ደስ ይላታል። እውነትህን ነው ሶመር፣ እውነትህን ነው። አዎ ቀምሬ ነው ለምን ዋሽሻሉ? እንዴት ዋሽሻሉ? እንዴት ግን እንደዚህ አደረግ እንዴት ልመጣለች? አለች መምጣት አልፈልግም እኮ ብላኝ ነበረ። ለምን እንደዛ እንደሆነ ታውቂያለሽ። ምክንያቱም አንቺ የእሷ እህት ነሽ፣ እኔ ደግሞ የእሷ ወንድሟ ነኝ። በእኔና በአንቺ መካከል እኮ ትልቅ ልዩነት አለ። ነገሩን አታካብድ። ነገር ግን በጣም ነው የማመሰግነው በእውነት። ማመስገን አይጠበቅብሽም። አንቺ እንድትበሳጭም አልፈልግም። እየተናደድሽ እንዳታድር ብዬ ነው የመጣሁት በምሽት። ጥሩ ዜና ስለሆነ ደስ እንዲልሽ ብዬ ነው ከዚህ በተጨማሪ የውልሽ ነገር ዶክተር እናፈላልቃለን። አንድ ዶክተር ተገኝቷል የቀድሞ የአባዬ ጓደኛ ነው። ለሱ እንኳን አታስብ ሶመር ካርታል ይሄንን ነገር ይፈታዋል ብላ ስትናገር ቃላቱ ካፏ ከወጣ በኋላም ቱርካን ትደነግጣለች። ማን ነው ካርታል? ምን ለማለት ፈልገህ ነው? ማነው ማለት ማለት ያልገባኝም። በቤተሰብ ጉዳይ ለምንድን ነው እሱ ጣልቃ የሚገባው? ይውል የስራ ባልደረባዬ ነው፣ ጓደኛዬ ነው፣ የቅርብ ጓደኛዬ ነው እየተባባሉ ሲጨቃጨቁ አሁንም ቢሆን ከቱርካን ልጅ ጋር አብሮ ሆኖ ካርታልን በርቀት ድምፁን እየሰማ ነው። ይህን ከሰማህ ይበቃል አይደለም፣ ሶመር። ከዚህ በተጨማሪ ደግሞ ልጠይቀኝ አይችልም። እንደፈለግሽ ቱርካን በድንገትም ከውስጥ ሆና የቱርካን ልጅ ደፍኒ ክትክት እያለችም ትስቃለች። የእሷን ሳቅ ከሰማ በኋላ ሶመርም በጣም ደስ ይለዋል። ዴፍኒ ነቅታለች ማለት ነው አልተኛችም እስካሁን ገና ነው አልመሽም ሎሚውን እኮ ነው ያመጣሁት ሎሚውን አመጣሁት አየው ተመልከት እያለ ደፍኒ ስትናገር ድንገት እያለም ሶመርም ይናገራል። ከማን ጋር ነው ያለችው ልጄ ምን እያልከ ነው ሶመር የተጨነቅ አመስልም የምታስብላት አመስልም። ለማንኛውም ጥያቄ መጠየቅህን አቁም። ከማን ጋር ነው ያለችው ልጄ እያልኩሽ እየጠየኩሽ ነው መልሽልኝ። ከአይላ ጋር ነች በቃ ይኸው ተመለሰልህ አሁ ተመልሶልኛል ደህና ደሪ ለማንኛውም ብሎ ተናግሮ በመጨረሻም ቱርካንን ጥሏት መሄድ ይጀምራል። መኪና ውስጥ ከገባ በኋላ ሶመር ይጠቅዛል። ቱርካንም ከተመለሰች በኋላ ካርታል ጋር ቀረበ እያለች ትናገራለች። ድሆንሽ መታለች እኮ ነው የሚባለው። አሁን ካባዬ ጋር ነው ያለችው አለኝ። በእውነት እንዴት ግን አመነችና ተመለሰች? ቢብላን ነበር ለኛ አይደለም እንዴ? ሶመር ነው እንግዲህ ያሳመናት። በር ላይ ነበር እንዴ እስካሁን ሳደረስ ስታወሩ? አሁን እበር ላይ ነበረ ይገባኛል ይኸውልሽ፣ ቱርካን በጣም ከባድ የሆነ ጊዜ እያሳለፍሽ እንደሆነ ግራ እንደገባሽም እረዳሻለሁ። በነገራችን ላይ ይኸውልህ፣ ካርታል በጣም ተጨንቅ ያለው እኔ ነገር ግን በመጨረሻ መጥቶ ጥሩ ዜና ነግሮኛል። ግን ማስብና መጨነቀው በመጨረሻ ሶመር የእኔ እና ያንተን ግንኙነት ካወቀ በኋላ ሁለታችሁ መካከል የሚፈጠረውን ነገር ሳስብ ነው። ይኸውልሽ፣ እኔ ስለዚህ ጉዳይ አስቤበታለሁ። መሆን ያለበት ቱርካን ይኸውልሽ፣ እኔና አንቺን ልንጋባ እንደሆነ ሶመር ማወቅ አለበት። ከዛ በኋላ ይህን ነገር ከሰማ በኋላ በመጨረሻ ማድረግ የሚፈልገውን ነገር ያደርጋል። ከዛ በኋላ ጉዳዩ ይዘጋል ማለት ነው። ገባሽ? ስለዚህ እንንገረው ለሶመር እናስረዳው፣ ማወቅ አለበት እያልኩሽ ነው። ቱርካን ለምን እንጨነቃለን? ይና እንጂ ይህን ነገር ንገሪው፣ ከዛ በኋላ ፍርሃትሽ ሁሉ ይለቅሻል። አይ እንደዛ ይሆንም፣ እንደዛ አይሆንም ካርታል። አሁን መናገር አልችልም። አሁን ማወቅ የለበትም እሱ። እኔ ምልሽ ግን ቱርካን ታምኝኛለሽ? በደንብ አድርጌ ነው ማምንህ ካርታል። ምን እያልክ ነው? እንደዛ ከሆነ በቃ ጥሩ፣ እኔ ሄጄ ልንገረው። በቃ እኔ ንግርልሻለሁ። እባክህን እባክህን፣ ካርታል ይበቃል፣ እባክህ ተረጋጋ። እኔ እናንተ ኒካ ከማስራችን በፊት ይህን ነገር መናገር የለብንም። ሶመር ማወቅ የለበትም፣ ከተጋባን በኋላ ነው ማወቅ ያለበት። እሺ ቱርካን፣ እስማማለሁ። ነገር ግን ተደጋጋሚ እንደዚህ አይነት ነገር ከዚህ በኋላ የሚፈጠር ከሆነ እኔ በፍጹም አልስማማም። ይውልሽ፣ ትክክል የሆነውን ነገር እኔ አደርጋለሁ። ይህንን ወቄ እኔ አልታግስም ከዚህ በኋላ። ከረጅም ቆይታ በኋላ እዛው በሩ ላይ መኪና ውስጥ ሆኖ ሲብሰለሰል ከቆየ በኋላ ሶመር በመጨረሻም መኪናውን አስነስቶ ጥሎ ይሄዳል። በመጨረሻም ቤት እንደደረሰ ሶመር እናቱንም ያናግራታል። እማዬ፣ አይላ ቤቷ ነው ያለችው ወይስ የኔ ያለችው? አሁን በዚህ ሰዓት ምን እያልክ ነው ሶመር? ደግሞ ምንድን ነው እሱ? ካላስቸግርኩሽ እማዬ፣ አይላ ጋር ደውይልኝ። በዚህ ሰዓት በዚህ ምሽት እማዬ በረባከ ልጅ እንደ ወደ ደባት ሆነ። ባክ ነገርኩሽ እኮ እማዬ ደውዪ ልኝ አልኩሽ አይደለም፣ ለፈጣሪ ብለሽ እናቱም እየተሰላቸች በመጨረሻ ስልኳን አንስታ ወደ አይላ ጋር ትደውላለች። ሄሎ ሄሎ፣ አይላ የእኔ ውድ ደህና መሸሽ ወይ? ምንድነው እሱ የእኔ ያለሽው አይላ? አይላም ከባሏ ጋር ሆና ወክ እያደረጉ ነበር። ደና መሸሹ እናት ሩቺያን፣ ኤርፋንና እንዲሁም ደግሞ እኔ ወደ ውጭ ወጣ ብለን እየተዝናናን ነው፣ ወግ እያረግን ነው ከባህር ዳርቻ። ጥሩ ጥሩ ነው አይላ። ቱርካን ቤት ውስጥ ያለች መስሎ ነበረ። ይህን ሲሰማ ሶመርም ይኮሳተራል። እናት ሩቺያን፣ እዛ እንኳን አደለውም፣ አሁን እኮ እያደገች ነው። የቱርካን ልጅም እያደገች ስለሆነ ብዙ መንከብካቤ ያን ያክል አያስፈልጋትም። ነገር ግን በዚህ ሰዓት ለምን ጠየቅሽኝ? እናት ሩቺያን፣ ምንም አደለም፣ ምንም አደለም አይላ። ለማንኛውም እንጫወታለን፣ ናፍቀሽኛል ነው ምልሽ። ነገ ጠዋት እንድመጪ ቡና እንጠጣለን። መልካም፣ መልካም። በሩ ደና ደሩ፣ ደና ደሩ። ሶመር እየተብሰለሰለ ይናገራል። ይሄ ማለት አይላ ከቱርካን ጋር አደለችም፣ አሁን ማለት ነው ምን እያልክ ነው ያለው ሶመር፣ ይህ ማለትማ ማዬ፣ ከቱርካን ጋር የሆነ ሰው አብሯት አለ ማለት ነው ብሎ ተናግሮ እየተናደደም ሲሄድ፣ ሶመር ልጅ፣ ሶመር እያለችም ትጠራዋለች። ሳይሰማትም ዝም ብሎ ይሄዳል። ምን ተፈጠረ ደግሞ አሁን? ሩቺያን ምንድነው? እሱ ምንድነው የሆነው ልጅ? በፍጥነትም ሶመር ወደ መኪናው ውስጥም ይገባል። ካርታል ከቱርካን ልጅ ጋር ከደፍኒ ጋር ሲጫወት ካመሸ በኋላ በመጨረሻ ፊጋንም መታ። ከቱርካን ጋር በሶመር መካከልና እንዲሁም ደግሞ በካርታል እየተፈጠረ ያለውን ነገር ቆጭ ብለውም እያወሩ ነው። ከዚህ በተጨማሪ ካርታል ለደፍኒ ተረተረት ሌላ ክፍል ውስጥ እያወራላት። እየተሳሳቁ በመጨረሻ ደፍኒም እንቅልፏ መጥቶ ትተኛለች። በሌላ በኩል ሶመር መኪናውን በፍጥነት እያሽከረከረ ወደ ቱርካን ጋር ለመምጣት እየሞከረ ነው። ምሽቱም እየገፋ ካርታልም ከቱርካን ጋር እየተሰናበተ ወደ ውጭ ይወጣል። ይህን የተወዳጅ ቱርካን፣ ነገ እንግዲህ ያለብንም ጉዳይ ታውቂያለሽ። እመጣለሁ መጥቼ ወስድሻለሁ። ከዛ ይንን ያንችን ጉዳይ እንቋቸዋለን ማለት ነው። ይህን ይውድ እደውልልሃለሁ። በቃ ደና ደሪ። ፊጋን ምንድን ነው እሱ? ምንድን ነው ምሰሪው? እንሄድ እንጂ ቶሎቤ እያለ ካርታልም ፊጋንን ይጠራታል። ፊጋን፣ ቶሎቤ ባክሽ፣ እየመሸቤ ነው። ውጭ እንጂ ከቱርካን ቤት ምን ሆነሻል? እያለም ካርታል ይቀልዳል። ውጭ ሆኑ። በሌላ በኩል ሶመር መኪናውን እያሽከረከረ ወደ ቱርካን ሰፈር ደርሷል። ቀስ እያለም ይጠጋል። በሌላ በኩል እበሩ ላይ ቱርካን ካርታልን ተሰናብታ ብቻዋንም ቆማለች። ሶመርን በርቀት ይመለከታል። መኪናውን ወዳቆመበት ካርታልም እየተራመደ ሲሄድ በመጨረሻ ፊጋንም ትወጣለች ከቱርካን ጋር የሚሰናበታሉ። ካርታል ወዴት ሄደ እያለችን ፊጋን ትጠይቃለች። ምንድነው እሱ መኪናውን እዛ ጋር ያቆሙ እያለችን በመጨረሻ ተሰናብታ ቱርካንን መራመድ ትጀምራለች። በተፈጠረው ነገር ሶመር ግራ እየተጋባ ነው። ይሁንና ግን ሶመር ሙሉ መረጃ ማግኘት አልቻለም። በሌላ በኩል ዶኑሽ ከሳርዳር ጋር ተገናኝታለች። የምትናገረውን ምትይዝ የምትጨብጠውን አታለች። በመጨረሻም ምንድነው እሱ ምን እየሆነ ነው የተፈጠረው ነገር አልገባኝም እያለችም ትደነግጣለች። በእለሜ ነው ሳርዳር፣ በእውነት ላለው ሳርዳር፣ እመነኝ። እኔ በጣም ብዙ ደብዳቤ ጽፌልህ ነበር፣ ነገር ግን አንተ አድራሻ አንለውጠ ነበረ። እያንዳንዱ ደብዳቤ እየተመለሰ ወደ እኔ ነበር የሚመጣው። ምንም ማድረግ አልቻልኩም። ከዚህ በተጨማሪ ስልክ ቁጥርንም ቀይረ ነበር እያለ ስትንተባተ፣ በመጨረሻ እሷን እየተመለከተ እያለቀሰ ሳርዳር ዘም ዝም ብሎም ካያ በኋላ ዶኑሽን ጉንጭና ጉንጯን ይዞ ይስማታል። በቃ አሁን ዶኑሽ ወደ ቤትሽ ግቢ፣ ከዛ በኋላ ደውልልሽ አለው። እንገናኛለን። ይሄው ሻንጣይ እንደምትመለከችው እንኳን አላስቀመጥኩም። ከውጭ ሀገር ቀጥታ እንደመጣው ነው አንቺ ጋር የመጣሁት በኋላ ደውልልሽ አለው ብሎ ተናግሮ ተሰናብቷት መሄድ ይጀምራል። በሌላ በኩል በጠዋት ልጁን ይዞ ሶመርም ትምህርት ቤት ደርሷል። ልጆቹም በዓላቸውን እያከበሩ ነበር። ዳፍኔ ከፊትለፊት ቁጭ ባለችበት ኪራዝን ይዞ ከመጣ በኋላ ኪራዝንም ጉንጯን እየሳመ የኔ ተወዳጅ ልጅ፣ በተቀየጭ ከጓደኞች ጋር ተቀየጭ እያለ ሲናገር ሲስማትም ዳፍኔ ከርቀት ሆና ሶመርና እንዲሁም ደግሞ ኬራዝን ትመለከታለች። ቀና ሲልም ዳፍኔን ሶመር ይመለከታታል። ሁለቱም ልጆቹ አንድ ጠረጴዛ ላይ ሲቀመጡ እያየ ምን ማድረግ እንዳለበትም ግራ እየተጋባ በቆመበትም ስልክ ይደወልለታል። አቤት፣ እያዳመጥኩ ነው። ሶመር ነኝ ነርስ ምንድን ነው እሱ? ምን አዲስ ነገር አለ? በጣም ጥሩ፣ ችግር የለው። መገናኘት እንችላለን። አገናኘኝ። ሚኔም ከብዶች ሆስፒታል ነበር የደወለችው። ሄሎ ሄሎ፣ ሶመር እያዳመጥኩሽ ነው ሚኔ። ዛሬ መምጣት ትችላለህ? ልታገኘኝ ትችላለህ? ዛሬ እንኳን አይመቸኝም ሚኔ። ለምንድን ነው ግን የፈልግሽ? የምትፈልጊው ነገር ካለ ለነርሷ ነገር ያት። ከዛ በኋላ በፍጥነት እንዲደርስሽ አደርጋለሁ። ሚኔ፣ የሚያስፈልግሽ ነገር ካለ። ልጄ ልጄ፣ ኪራዝ፣ ኪራዝን ማየት ፈልጌ ነበረ። ላገኛ ትፈልጋለሁ። ዞር እያለ ልጆቹን እያየ ሶመርም ይናገራል። አሁንማ፣ ያንን እንደማችን ነግሬሽ ነበረ ሚኔ። አሁን ሰዓቱ አይደለም። በጣም እኮ ስለናፈቀችኝ ነው ሶመር፣ ማየት እፈልጋለሁ ልጄን። በህልሜ ሁልጊዜ መመለከታት፣ በጣም ናፍቃኛለች ልጄ። ቢያንስ ቢያንስ ከርቀት እንኳን ሆኜ ብመለከታት ልጄን። እባክህ ፍቀድልኝ፣ በርቀት ሆኜ ልመልከታት። በመስተዋት ውስጥ መሆኑ ቢሆን በርቀት ሆኜ ማየት እችላለሁ። እባክህ፣ እባክህ ሶመር ሚኔ ነገርኩሽ እኳ አይቻልም፣ አልኩሽ። መጀመሪያ አንቺ መረጋጋት አለብሽ፣ ሙሉ ጤነኛ መሆን አለብሽ፣ ራስሽም መንከባከብ፣ ከህመምሽ ማገገም አለብሽ። ከዛ በኋላ ትገናኛላችሁ። እንደዚህ ሆነሽ ማግኘት የለባትም ልጅሽ፣ ትደነግጣለች። ይኸውልህ በነገርከኝ መሰረት እኮ እኔ በአግባቡ መድኃኒቴን እየወሰድኩ ነው፣ ራሴንም እየተንከባከብኩ ነው፣ እየዳንቁ ነው። እባክህ ሶመር ፍቀድልኝ፣ ልጅ ታስፈልገኛለች። ሚኔ ነገርኩሽ፣ እንግዲህ ይሄ ነገር ካልተስተካከለ በፍጹም ልጅሽን ማየታቸይ። አሁን ስልኩን መዝጋት አለብኝ፣ ስራ አለብኝ፣ እንገናኛለን፣ እመጣለሁ ብሎ ተናግሮ ስልኩንም ይዘጋዋል እጆሯ ላይ ሚኒ ሲዘጋባት ከውብላ ድርቅ ብላ ሚኒ ትደነግጣለች። የሚኒ ሁኔታ እየተመለከተች ነርሷ አንቺው አንቺው ሚኒ፣ ስልኩን እኔ ልዝጋልሽ፣ ልቀቂው፣ ልቀቂው ስልኩን ሚኒ ልቀቂው። ስልኩንም አለቅም ብላ በእጇ ጥርቅም አድርጋ ትይዛለች። ል ልጄ ኪራዝ ኪራዝ ኪራዝ ልጄ ልጄ ልጄን ኪራዝን እያ ላይ ተናዳ በመጨረሻ ስልኩንም እየጮኸች መሬት ላይ ተከሰክሰዋለች። ነርሷ ትደነግጣለች። እራሷንም እየያዘች ለመቆጣጠር ይከብዳታል። አጠገቧ ያለውን ዶኩመንት በሙሉ ብትንትኑንም ታወጣዋለች። ነርሷም እየተጨነቀች እጇን ጥርቅም አድርጋ ትይዛታለች። ልቀቂ ልቀቂ እርዱኝ፣ እባካችሁ ሰዎች እርዱኝ፣ ዶክተር ዶክተር፣ እባካችሁ እርዱኝ። ልቀቂኝ፣ ልቀቂኝ ብዬሻለሁ፣ ልሄድበት፣ ልቀቂኝ። ልጄ ልጄ፣ ቄራዝ፣ ልቀቁኝ፣ ልቀቁኝ፣ ልሄድበት። እባክሽ እባክሽ፣ ተረጋጊ ሚኔ፣ ሚኔ ተረጋጊ። ልቀቁኝ ብያለሁ፣ ልቀቁኝ፣ ልሄድበት፣ ልቀቁኝ፣ ልጄ ልጄ፣ እባካችሁ ልቀቁኝ፣ እባካችሁ ልሄድበት ልጄ ጋር። ለሶስት ለአራት ሚኔን ይዘው በመጨረሻ ወደ ክፍሏ የሚመልሷታል በሌላ በኩል ከፊጋን ጋር የልብ የልባቸውን እያውጉ እየተመካከሩ ባለበት ከትምህርት ቤትም ለቱርካን ስልክ ይደወላል። ምን እያልሽኝ ያለሽ መምህር፣ ምንድን ነው ያልሽኝ? በጣም ጥሩ በቃ እመጣለሁ፣ አሁኑን እመጣለሁ። ስልኩንም ከዘጋጅ በኋላ ፊጋንም ትጠይቃታለች። ምንድን ነው የተፈጠረው ትምህርት ቤት ቱርካን? ምን ተፈጠረ? ከጓደኞቿ ጋር ተጣላች ነው የሚባለው ልጅ። አሁን በፍጥነት መሄድ ይኖርብኛል። በሌላ በኩል ሶመር መኪናውን እያሽከረከረ ስልክም ይደወልለታል። ሄሎ፣ አቶ ሶመር። አቤት፣ እያዳመጥኩ ነው መምህር። ኬራዝ ጥሩ ስሜት ላይ አይደለችም ዛሬ። ከዚህ በተጨማሪ ደግሞ ከጓደኞቿ ጋር ተጣልታለች። መምጣት ከ ምንም ችግር የለም እመጣለሁ። በቃ አሁኑን እመጣለሁ። ከሚሄድበትም መኪናውን አሽከርክሮ ሶመርም ያዞራል። ሶመርና እንዲሁም ደግሞ ቱርካን በቦታው ላይ እኩል ይደርሳሉ። ልክ እንደተገናኙም ቱርካንም ትናገራለች። እየተከታተልከኝ ነው ማለት ነው? አሁንም ምን እያልሽኝ ያለሽው ቱርካን? ይህን ያክል ምንም ስራ አይደልኝ ይመስልሻል? እኔ አንቺን ማስጨንቅና መረበሽ አልፈልግም። ለራሴ ጉዳይን የመጣሁት ግቢ። ግቢ፣ ቅደሚ። አንቺ ቅደሚ፣ ቅድሚያ ለሴቶች። መምህሯ ጋር እንደደረሱም ሁለቱም እኩል ይናገራሉ። ከመምህራችን ጋር መገናኘት ፈልገን ነበረ የልጆቻችን መምህር ጋር አሁን ተደውሎልን የመጣ ምንም ችግር የለም እዚሁ ጠብቁ ትመጣለች መምህሯ። እየተናደደችም ቱርካንም ትጠይቃዋለች፣ ጌራዝም እዚህ ነው የምትማረው ማለት ነው? አዎ እዚህ ነው የምትማረው። ምን ነው ቱርካን፣ ችግር አለ? በመጨረሻ መምህራቸው ትመጣለች። ወይዘሪ ቱርካን፣ አቶ ሶመር አንድ ጊዜ ወደ ቢሮ መምጣት ይኖርባቸዋል። ሁለታችሁን ምፈልጋቸዋለሁ። ቢሮም ቁጭ ካሉ በኋላ መምህሯም ትናገራለች። አቶ ሶመር አንተን እና እንዲሁም ደግሞ ኬራዝን ጠዋት ይመስለኛል ደፍኔ ተመልክታችኋለች፣ ሁለታችሁን ከልጅ ጋር ሆነ ሊሆን ይችላል። መምህር ትንሽ አርፍጄ ነበር የመጣሁት። ከዚህ በተጨማሪ ደግሞ ውጭ ወጥተው ነበረ ህፃናቶቹ፣ ውጭ ነበሩ። ልጅን ይዤ ስመጣ ሊሆን ይችላል መምህር። ቱርካንንም እየተመለከተ ትናገራለች። የአንቺ ልጅ ደፍኔ ኪራዝን እጥግ ላይ ትወስዳታለች። እናም ደግሞ ጠየቀቻት፣ ማን ሳመሽ አለቻት። በመጨረሻ ኪራዝም ትናገራለች፣ አባቴኔ ሳመኝ ይዞኝ የመጣው አባቴኔ ሳምኝ ትላታለች። የዚህን ጊዜ ደፍኔ ተናዳ ኪራዝን ገፍተራት አለቻት። በመጨረሻም መላቀስ ጀምሩ። ቱርካንም እየተሸማቀቀች ትናገራለች፣ ልጅ እኮ በጣም ጸባይ ያላት ልጅ ነች። የተፈጠረ ነገር ሊኖር ይችላል ሌላ ነገር ሊኖር ይችላል መምህር። ልጅ እንደዚህ አታረግም። እህ ከመሬት ተነስታ እንዴት ትጣላለች ልጅ? ከዚህ በተጨማሪ እያለችም ሶመርን እየተመለከተ ቱርካን ትናገራለች አቶ ሶመር የሚባል

የኔ ልጅ አታውቀውም፣ እያ ላይ ስትናገር ሶመርም ይናደዳል። ወይዘሪት ቱርካን እያለች መምህሯም ትናገራለች። ሁሉንም ነገር እኛ እየተመለከተን ነበረ ነበር እዛው ነው ይሄ ሁሉ ነገር የተፈጠረው እያየን ነበር ነበርኛ በኪራስ በጣም ተናዳለች። ልጅሽ ደፍኔ ተናዳባታለች። በመጨረሻም የምንችለውን ነገር አድርገን ጓደኛ እንዲሆኑና እንዲታረቁ አድርገናል። በረጅሙ እየተነፈሰ ሶመርም ይናገራል። ወይ ፈጣሪ ወይ ቱርካንም ትናገራለች። በእውነት ይሄ ነገር ለምን እንደተፈጠረ አልገባኝም። እንግዲህ ያለው ነገር ተፈጥሯል እያለ ሶመር ይናገራል። ነገር ግን መምህር ሁለቱም ደህና ናቸው አይደለም? ለጊዜው ምንም ችግር የለም። ነገር ግን ቤተሰብ እንደመሆናችሁ መጠን ይሄን ነገር ማወቅ አለባችሁ ብለን ያስጠራናችሁ። መምህር አመሰግናለሁ፣ ደፍኒን ወስዳታለሁ በቃ እያለችም ከተቀመጠችበት ቱርካን ትነሳለች። ሶመርም ይናገራል፣ አመሰግናለሁ እኔም ልጅን ኪራዝን ወስዳለሁ። በመጨረሻም ልጇን ደፍኒን ቱርካንም ወደ መኪና ውስጥ አስገብታ ሶመርም ኪራዝን ይዞ እየተራመደ ሲመጣ አይለያይን ሶመርና ቱርካን ይተያያሉ። ልጁንም ኪራዝን አስገብቶ ወደ መኪና ውስጥ ሶመርም ይዟት ይሄዳል። ዞር እያለችም ደፍኒን ቱርካንም ትጠይቃታለች፣ ልጄ ደፍኔ ምን እንደተፈጠረ ልትነግሪኝ ትችያለሽ? እማዬ ምንም አልተፈጠረም ምንም ካልተፈጠረ ታዲያ ከጓደኛሽ ጋር ለምንድነው ምትታየው እሷ የእኔ ጓደኛ አይደለችም እማዬ ምን እያልሽ ነው ያለሽው ልጅ ለምንድነው ጓደኛሽ ማጥቶ ነው እኔ አልፈልግም ከዚህ በተጨማሪ ልጅ የእሷን አባት በምንድነው ያወቅሽው ደፍኔ ልጄ መልሽልኝ ቀና በይና እያየሽ ያያይሽ ለምን ተጣላሽ ከጓደኛሽ ጋር እያልኩሽ ነው እማዬ በቃ ጠይቂ ብዬሽ አለው እኔ ኪራዝ የምትባል ልጅ አትመቸኝም አልወዳትም እሺ ልጄ ጥሩ እሺ የአባቷን ነገርስ በምን አወቅሽ የኪራዝ አባት መሆኑን ምክንያቱም እኔ አባት የለኝም፣ አባት የለኝም እኔ እያለችም ዴፍኒ ታረቅሳለች። አየሽ አይደለም? አይ የእሱ አባት ሁልጊዜም ቢሆን በመኪና ይዟት ይመጣል ትምህርት ቤት ድረስ። እኔ ግን አንድም ቀን አባት ይዞ ይመጣ አያውቅም። አባት የለኝም እኔ እያለችም ስጠይቃት ቱርካን የምትመልሰው ታታለች። በዚህ ማዓለም ካርታልም ይደውላል። እያዳመጥኩ ነው ካርታል። የኔ ማር ይኸውልሽ፣ እንዳናረፍድ እያረፈድን እንደሆነ ይገባሻል። ሰዓቱ እየሄደ ነው። የሰርግ ፕሮግራማችን መጥቼ ልውሰድሽ። አይ ችግር የለውም ካርታል፣ መጀመሪያ ልጅ ላረጋጋ፣ ከዛ በኋላ አዘጋጃለሁ ልብሴንም የሙሽራ ልብሶንም መለብሳለሁ። እዛው እንገናኛለን። ደህና ነሽ ግን ቱርካን? ዛሬ የትምህርት ቤት ውስጥ ልጅ ከሰው ጋር ተጣልታ ነበረ እና ደስተኛ አደለችም። እኔ እንኳ ደህና ነኝ ደህና ነኝ። መምጣት አለብኝ እንዴ? ልምጣ? እንዲ አያስፈልግም፣ አያስፈልግም ካርታል። እዛው እንገናኛለን፣ የሰርግ ፕሮግራሙ ላይ እያለችም ስልኩን ተዘጋዋለች። ውድና የተከበራችሁ የቻናላችን ተከታታዮች፣ የወፍ ጎጆ ድራማ ይቀጥላል። ለቻናሉ አዲስ የሆናችሁ ዱ ምልክቱን በመጫን ሰብስክራይብ በማድረግ ቤተሰብ ይሁኑ። የወፍ ጎጆ ድራማን የመጨረሻውን ክፍል የምትፈልጉ በዚሁ ቻናል ላይ ስለተለቀቀ ኮሜንት ላይ ቼክ በማድረግ ማየት ትችላላችሁ። በቀጣይ ክፍል እስከምንገናኝ ሰና ጊዜ ለውላችሁ